ጎድ በል ጎንደር ማለት አሁን ነው። እናንተ ዛሬ የሩታ ቪዲዮ እንዴት አያችሁት? እንዴት አያችሁት? አብርሃም ወይም አቶ አሸብር እኮ አናዳ ልደፋው እኮ ነው። አንጨረጨረችው እኮ። ጭራሽ ጭራሽ ይሳቅን ቤቷ ድረስ ጠርታ አመጣችሁ፣ አመጣችሁ አብርሃምም እንግዲህ እንዳያችሁት ያዙ፣ ይልቀቁኝ፣ ዘራፍ፣ እንዴት ቤት የገባ ውጣልኝ እያለ ነው ያለው ማለት ነው። አንተ ስላልክ ብቻ አይወጣም። አንተም የፈለግከው ነገር የማረግ መብት እንዳለ እኔንም የፈለግኩት የማድረግ መብት አለኝ ብላ አረፈችው ሩታ። አዎ አረፈችው። እንዲሁም እስከዛሬ ድረስ የምሰራው የነበረው በቀል ነው እኔን የተሰማኝን ስሜት እኔን የተቃጠልኩትን አክል አብርሃምን እንዲቃጠል ስሜቱ እንዲገባው ነው ብላለች። እኛ እኮ ድሮም ብለናል። አይ ሩታዬ እኛ እኮ ድሮም ተናግረናል። ውድ ተመልካቾች ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላም አሌይኩም ወራህምቱላሂ ወበረካቱ። ውድና እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በእያላችሁበት ሰላማችሁ አላ ሀብዛሊ ለአላህ ብየወዳችኋለሁ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አርኬ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ቆደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያች ላይ እንዳያችሁት ወይ፣ ለካ ቪዲዮ አላመጣው አሁ አላመጣውም። እናንተ እኔ በቃ አዋጡልኝ እስኪ አይፎን ግዙልኝ አይፎን ግዙልኝ፣ ወይ ሳምሰንግ ጃላክሲ ኖርማል ለቪዲዮ ለዩቱብ የሚሆን ግዙልኝ። በቃ ቪዲዮ አልቀርጽም ብሏል ማለት ነው እናንተ ችግር ገባብኝ መሰለኝ ስልክም ቢ ብሎኝ ነው ቪዲዮዋቸው ያላመጣሁት። ግን ያው የሆነውን መተንፈስ መቀደድ እችላለሁ ማለት ነው፣ ያየሁት ማለት ነው። እና የዛሬ ቪዲዮ የሩታ ቪዲዮ እንዲታያችሁ። አቤት አቤት አቤት አቤት እናንተ የደበቅናቸው ሰርፕራይዝ አለን ብሎ ትላንትና ይሳቅ ሲናገር፣ በቃ አብሪሽ እና ሩታ ሊያስታርቃቸው ነው ሳስበው፣ ሳሰላስለውማ መጋኛ ያሰላስልሽ ቀለማ ምን ነው በመሰለኝ እና በደስ አለኝ ባታውሬ ብትሉኝም፣ ይገባቸዋል እንደዛ ሲል በቃ ሊያስታርቃቸው ነው ብዬ ጭራሽ ተበስቼ፣ ዛሬ ቀጥታ ሩታ ቤት ተጠርቶ ሄዶ አብሪሸን ሽንቅጥል ሊያደርገው አናድደው እኮ። አቤት ሩታዬ! ይሳቅና ሩታማ አሸብርን በአንድ እግሩ እኮ አቆሙት፣ በአንድ እግሩ ማለት ነው ለካ። ውድ ተመልካቾች ሩታን ስትናገር ሰምታችኋታል አይደለም? እስካሁን ድረስ የሰራውት ከይሳቅ ጋር የሰራውት ይሳቅ ስለተባበርከኝ አመሰግናለሁ ብላ ምስጋናዋን አቅርባለች። እስካሁን ድረስ አብርሃምን ነበር እየተበቀልኩት የነበረው እኔን የተሰማኝን ስሜትን አብርሃም በደንብ አርጎ ተሰምቶታል፣ በደንብ አድርጎ አውቆታል ብላለች ማለት ነው። ኧረ ሩታዬ ግፍሽ፣ ኧረ ግፍሽ በዛብት እኮ አብርሃም። አብርሃምማ በዛብት እኮ እናቴ። አቤት አቤት አቤት እናቴ፣ በቅርቡማ አማኑኤል መግባቱን አይቀርም አብርሃም በዚህ አያያዙ። አብርሃም ነው አሸብር ሩቅ፣ እናቴ። ኧረ ምን ጉድ ነሽ እናንተ። እና በቃ ላበቃ ነው አለች እኮ በቃ በቀሌ ላበቃ ነው። በቀሉ ደስ ባይልን ግን እኔ ተበቅያለው በቃ። እኔን የተሰማኝን ስሜት አብርሃም በደንብ አድርጎ ተሰምቶታል። ቀላል ተሰማው? ሩታዬ ተሰማው። እንዲ ተንገበገበ እኮ ተቃጠለ እኮ ካውያ እንግዲህ እንግዲህ በቀሏን ጨርሳ ሩታዬ ከአራት ቀን በኋላ በረራዬ ነው ብላለች። ጉዞዬ ከአራት ቀን በኋላ ነው። እና እስከ አራት ቀን ድረስ ነው እዚህ ሞቀየ ብላለች ማለት ነው። እናንተ የካናዳውን ጉዞ አልተሰረዘም ማለት ነው። ሩታ በቃ የእውነቷ ልትሄድ ነው ማለት ነው። ጉዞዋችን አራት ቀን ቀረው እያሉ ነው። እኔ እውነት ነው የምላችሁ፣ በቃ የእውነት ማለት ነው። ዛሬ ታሪክ ይሰራል ብዬ ነበር የጠበቁት፣ በዛሬው ቪዲዮ ይሳቅ ታሪክ ይሰራል ብዬ ነበር የጠበቁት ማለት ነው። አብሪሸና ሩታ እንዲታረቁ ያደርጋቸዋል ብዬ ነበር። ምክንያቱም አንደኛ ትላንትና የነበረው ሁሉ አንተ እንደምታስበው አይደለም ስላለችው ሩታ ከጽጌ ጋር በመጣ ሰዓት ማለት ነው፣ አንተ እንደምታስበው አይደለም ቁጭ ብለን እንነጋገራለን፣ አሁን አናግረኝ ስላት። አይ ቆይቼ ነው ማናገር እያለችው ነበረ። እንደዛ ስላለችው እኔ እኮ ይሳቅ ያስታርቃታል ብዬ ነበር ያስብኩት። ለካ እነሱ ጥንስስ ጠንስሰው ወደ ባርገው ይሄ ልጅ እያሹት ነው። አቤት አቤት አብርሃም፣ እንደው ምን አስጀመረ። አሁን እኮ ከጽጌ ባታንዘራጣ፣ ከፍቅርዬ ጋር ባታንዘራጣ እኮ ይህ ሁሉ በቀል እኮ አይመጣብህም ነበረ። ምንም ማድረግ አይቻልም እንግዲህ አብርሃም። በቅርቡ እውነቴን ነው የምልህ ያገመድህን ይዛ እንጦጦ ተራራ መውጣትህን አይቀርም ወይም ደግሞ አማኑኤል መግባትህን አይቀርም በዚህ አያያዝ ማለት ነው። እና ግን እውነት ለመናገር በጣም ተናዷል አብርሃም ማለት ነው። ይሳቅ ውጣልኝ፣ በገዛ ቤቴ ውጣልኝ ሲለው አይወጣም አንተም እንደፈለግክ እንደምታረግ ሁሉ እኔም የፈለግኩት የማረግ መብት አለኝ። ሁ ማይነስ ሁ። ማነው እንግሊዘኛ አስገባሽ፣ ቀለሙ እናንተ ማን ከማን ያዛል እኮ ነው የሮ ታያያዝ ማለት ነው። አንተ ጽጌና ፍቅር ስበህ እንዳመጣ ሁሉ ቤቴ ላይ እኔንም የፈለግኩት የማምጣት መብት አለኝ እንደማለት ነው። በቃ ሁ ማይነስ ሁ በቃ። አይ አብርሃም አሁን ፍቅር እኮ ምዛ ባትጋብስ እንዶ ጽጌ ቤትህን ባታስገባ እኮ እንዶ ይሳቅም እኮ ቤትህን አይገባም ነበር። እውነት ለመናገር ያው ይሄ ይከብዳል። እውነት ለመናገር አሁን እንደነሱ ድራማ በቃኛ ማስመሰል ነው ያለብን። እንደ ሀቅ ከሆነ ግን በቀል በበቀል አይደለም መመለስ ያለብን ማለት ነው። አንድ ሰው በቀል ሲሰራ፣ ሌላኛው ደግሞ በመልካም ነገር መመለስ ግድ ይላል ማለት ነው። ያው አብርሃም የፈለገውን መጥፎ ነገር ቢሰራ፣ ሩታዬ ደግሞ በቀልሽን መመለስ አልነበረብሽም። በፍቅር ነበረ አብርሽን ማሸነፍ የነበረብሽ ማለት ነው። እንግዲህ ሩታዬ በበቀል መልስ ሽወል ምንም ማድረግ አይቻልም ማለት ነው። እንግዲህ አንዳንድ ዘረጦዎች ደግሞ እንደዚህ እንመልሳለን ብላችሁ ደግሞ እንዳታዘራጡሽ። ሌላኛው ትኩሳት ተጀመረብን አይደል ወገን? እኔ ሊታረቁ ነው ሰላም ሊያወርዱ ነው ብዬ ነበር እኮ አረ ኢሳቅ ያንተው እስከፋ። እውነት ዛሬ ልክ ልኩ ለአብርሃም የነገረው ማለት ነው። ልክ ልኩ ጭራሽ እኮ የነካሽ ነገር ከሆነ ጩሂ አላት እኮ ጩሂ። ዘበኛዎቹን ታች እነግራቸዋለው እነሱ እንዲተባበሩሽ ብሎ እንደው እሳት ጭሮ እኮ ሄደ ከቤቻው ብሎ ወጣ ማለት ነው። አብርሃምም እንግዲህ ማርያምን እንደፈለግሽ ትሆኛለሽ፣ ቤቱን ለቅቄልሽ ወጣለሁ ብለዋል ማለት ነው። እናንተ መቼ ነው የምታበቁት? እኛ ልባችን ጥንጥል ጥልጥል ተንጠለጠለ እኮ በእናንተ ማለት ነው። እንደው የማዳም ስራ እኮ ሳያንጠለጥለን ልባችን በእናንተ ወሬ እኮ እኛ ተንጠለጠለ። አቤት እናቴ! እረ እንደው ተው ይሳቅ፣ እንደው ተው እንደው አስታርቀህ እንኳ እንደው ሰላም አውርደህ እንኳ የካናዳ ጉዞ ሆን ብታረግ፣ እንደው መልካም ጉዞ እንዲሉ ማለት ነው። አንዳንድ ዘረጦች አሸብረን የሚወዱትን ማለት ነው። እንደው መልካም ጉዞ ይሳቅ እንዲሉ እንደው ምን አለበት? ኧረ በሞትኩት እንደው ጭራሽ በጥብጥሃቸው ቤታቸው ድረስ ሄድ ጭራሽ ኮ በቀል ስለተበቀለላት ሩታዬ አመሰግናለሁ አላለችም። ለማንኛውም ምርጥ መከታ ነው የሩታ መከታ ማለት ነው። አብርሃምን በደንብ በድል ነው አዎ፣ በድል አልጠናቆላታል፣ አቃጥሎ ደፍቶ ማለት ነው። እውነት ነው። በቀልን ስለተመለስክላት እኛም እናመሰግናለን። የሩታዬ በቀልን ስለመለስክ ማለት ነው። ወገን ቻሉት። እንግዲህ ውድ ተመልካቾች ቻሉት፣ በቀኑ ሊያበቃ አይደለም፣ እንደቀጠለ ነው፣ ድራማው እንደቀጠለ ነው። ለነገሩ እኔ አብርሃም ይበለው ይበለው ለምን መሰላችሁ? አሁን ትለንትና እንደዛ አድርገው ጭራሽ በራቁት አልመጡ፣ ጽጌና እሱ ስፖርት እየሰሩ ማለት ነው። እኔቺ ጽጌ እኮ ትላንትና አመስግነን ሳንጨርሽ ጭራሽ ደግሞ በራቁት እኮ በስፖርት ቤት። ምን እየሆንሽ ነው ከእሱ ጋር? ኋላ ኋላ የምትከተዩ እውነትም፣ ሜሪና ዳኒ ኋሌት ብለውሻል የኪስ ቦርሳ ብለውሻል እኮ እውነታቸውን ነው። እውነቴን ነው ብላችሁ ውድ ተመልካቾች፣ በሌላ ቪዲዮ እስከምንገናኝ ባይ